አካባቢው እንግዲህ በባህር ዛፍ የተሸፈነ ነው። የአካባቢው አርሶአደር ኑሮውን ለመምራት ወይም የተሻለ ገቢውን ለማግኘት በርካታ ባህር ዛፎችን ይተክላል። በዚህም አካባቢ ታዲያ አራት ሄክታር ላይ የተተከለውን የአያቱ መሬት ወደ ግብርና የቀየረ አንድ ወጣት አለ። ዛሬ ከሱ ጋር ቆይታ እናደርጋለን። ጫልቱ ጎሎልቻ ነኝ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ስንሻሸሩ እባላለሁ። አምቦ ዩኒቨርሲቲ ነው የገባሁት። ኢንዱስትሪያል ኢንጂነሪንግ ግራጅዌት አድርጌ ያለው ይህንን ስራ ምሰራ አሁን በምንገኝበት ቃጫ ቢራ ወረዳ አሽራ ቀበሌ አሽራ ገንስ አካባቢ በሚባል ቦታ ነው። የቤተሰብ ቦታ ነው። በቤተሰብ የመጣ ነው። ከአያታችን ወደ አባት፣ ከአባት እኔ ጋር የደረሰ ቦታ ነው እና እዚህ ቦታ ላይ መጀመሪያ ቦታው በባህር ዛፍ የተሞላ ነበር ነው እዚህ ቦታ ላይ እንግዲህ በዛ ወይ አግኝተን ባህር ዛፉን አንስተን ወደዚህ ስራ እንግባ በሚል ተነጋግረን ከእናቴ ጋር በዛ ወይ ነው ወደዚህ ስራ የገባሁት። እናቴ ያ ባርዛፍ ተክላለች። ግን ባርዛፍ የተከለችው ቦታው ላይ መጀመሪያ የማሳ መሬት ነበር። አባታችን በህይወት እያለ እየተጋገዙ ከማዘር ጋር ይሰሩ ነበር። አባታችንን በሞት ካጣ ነው በኋላ ከከተማ እዚህ የመጡ ማሰራት ቻሊ እንጁ ሌላም ሰባት ልጅም ታሳድግ ስለነበረ እኛም አልደረስንም። በዛ ምክንያት እንግዲህ ቦታውን ለማስጠበቅና እና ይዞታው እንዳለ እንዲቆይ በማሰብ ይህንም ቦታ ሰው ወደ ባርዛፍነት ቀይረው ነበር። ኦፍኮርስ የዛሬ ኦልሞስት ወደ 20 ዓመት አካባቢ ወደዛ ተቀይሮ ነበር። ቅድም በመኪና ስለመጣ ነው። በጣም ነው ጭቃ ነው። እዛ ከተማ እንግዲህ ይነስ የሚባል ከዛ የተወሰነ ቻሌንጅ አለ ስለነበረ ፕላስ ደግሞ ለማየት በኋላ እዚህ ፋሚሊም ስላለ አክስቴንም ቦታ ሙሉ ባርዛፍ ነው ነው። ትንሽ ቀንም ሴፍ አይደለም፣ ቦታ በጣም ደን ስለሚሆን ጅብን፣ ብዙ ነገር ሊኖር ይችላል ይባላልና መጥቼ ገብቼ ባየው ቁጥር ቁጭት ይሰማኝ ነበር። ለምን ይሄንን ነገር ለምግብነት ወደሚውል ነገር አንቀይሮም የሚል ፕላስ ደሞ ግብርናዎችም ያስተምሩ ይናገሩ ነበር። ያንን ተቀብሎ ወደ ተግባር የሚገባ ሰው ነው ያልነበረውና ሶ ባይናትኛ የመጀመሪያዎቹ ሆነን ይሄን ነገር ሰርተን ለራሳችንም ጥቅም ለህብረተሰቡ ማስተማሪያ መሆን እንችላለን በሚል ወይ ነው ወደዚህ የገባሁት። ወስኜ የገባሁኝ እንግዲህ ለውጥ ፍለጋም ነው ወደዚህ ምን እንግዲህ አስገባኝ ባህርዛፍ በየሰባት አመቱ ነው የሚቆረጠው። ሶ እዚህ ጋር ደግሞ በየአመቱ በአመት ሁለት ሶስቴ ደግሞ እንዲህ የተለያዩ ነገሮችን አድርገን ማግኘት የምንችለውን እንካም ይህን ያክል መሬት ለምን በባህርዛፍ መሬቱንም አድርቀን የገቢ መጠናችንንም ቀንሰን ለምን እንጎዳለን? መጀመሪያ የሰብል መሬት ስለነበር ወደዛ እንመለስ በሚል ቁጭትና ውሳኔ ነው እንግዲህ ወደዚህ የገባ ነው። ባህሪው በተፈጥሮ ባህር ዛፍ አሌሎፓቲክ ኔቸር አለው፣ ወይም ኬሚካል ፕሮዱስ የሚያደርግበት ሁኔታ ስላለው ያ በቅጠሉም በሲሩም በቅርፊቱም በተለያየ ነገር ፕሮዱስ የሚያደርገው ኬሚካል በአካባቢ ላይ የሚያመነጨው ኬሚካል በአፈር ላይ የአፈር ማይክሮ ኦርጋኒዝሞችን ይገላል፣ ጉዳት ያደርሳል ማለት ነው። እንደዚሁ ደግሞ በሌሎች ሰብሎች ላይም እድገታቸውን ሊገታ የሚችል ኬሚካል ፕሮዱስ ያደርጋል። እንደዚሁ ደግሞ በአየር ላይም ኬሚካል ይለቃል ማለት ነው፣ በካይም ጭምር ነው። ከዛ አንጻር ባህር ዛፍ ከሌላ ሰብል ጋር ተስማምቶ የመኖር ልምድ የለው። ባህር ዛፎቹ ሙሉ አስቆርጦ ማስወጣት ትንሽ እንግዲህ ቦታውም እንደምታዩ ምቹ ቦታ አይደለም። በጣም ትንሽ ዳገታ ማስሎፕ አለው። በደምና ወደ ማዶ ነው የምናስወጣው። በጣም የሰው ኃይል ይፈልግ ነበር። ፐርዴ እዚህ ከሰባት ከመቶ ሰው ይውል ነበር ሶስት አራት ሳምንት ተከታታይ እዚህ ነበር። አራት ሳምንት አካባቢ አስቆረጠ ምናምን፣ ያው እሱም በሰው ጉልበት ነው ያስወጣ ነው። የመጀመሪያ ቆረጣውን ፓርት ማለት ነው። ከቆረጠ በኋላ ያለው ግን ይሄ በሰው ባህርዛፍ ሙሉ ስሩ በእርግጠኝነት ተነቅሏል የሚባል ኮንፊርሜሽን ያስፈልግ ስለነበረ ይሄን በዶዘር ማሽን ነው ሙሉ ማሳውን ያሳረስ ነው። እሱም ወደ ሁለት ሳምንት አካባቢ ቆየ። ሁለት ሳምንት ሶስት ሳምንት አካባቢ እዚህ ነበር። ኦልሞስት ሶስት ሳምንት ማለት ይቻላል፣ እዚህ ነበር። ያው በዶዘር ነው ያስነቀል ነው። ከሁሉም አንግል ቻሌንጂንግ ነበር እሱ ታይም ፋይናንሻሊም እዚህ ጋር ከመዋሉም አሩር ነበር፣ ህዳር ታህሳስ ላይ ነበር ይንትን ይና እንዳየሹ ባዶ ነው። እንግዲህ ባህርዛፍ ከተቆረጠ ገላጣ ሜዳ ነው የሚሆነው። ና ከባድ ቻሌንጅ ነበረው። እንግዲህ ከእግዚአብሔር ጋር ተወተን እዚህ ደርሰናል። አሁን ቡናን እንሰትንና ለጥላ የሚሆኑ ለቡና ጥላ የሚሆኑ ዛፎችን እንዲሁም ቦሎቄ በመትከል እርሻውን ቀይሮታል። ሜን ጎላችን ቡና ነው። ግን ያው ቡና ብቻ ሳይሆን ከቡና ጋር ደግሞ ተያይዞ መሄዱ የሚችሉ የሚባሉ ክሮፖችን ሁሉንም አንድ ላይ እየተጠቀምን ነው። እዚህ ጋር እንደምታየ ቦሎቄ አለ እንሰትም ተክለናል። አሁን ቦሎቄው ላይክ ለቡናውም ይረዳል። ቦሎቄ በቦሎቄነቱም ብቻ ይረዳ ነው ኦፍ ኮርስ፣ ግን ለመሬቱንም ደግሞ ፊክስ በማ ናይትሮጅን ፊክስ ያደርጋል ና ያ ደግሞ ቡና የሚፈልገው አይነት ንጥረ ነገር ነው። ና በዛ ያግዘናል። እንሰት እንግዲህ እንደምታዩ ነው። ከባህር ዛፍ ጫካ ወደ እንሰት ጫካነት መልሰነዋል። ቦታው በደንብ ነው እንግዲህ የሚያምረው። ና እንሰቱም እንደምታዩ ለምግብነት ያገለግላል። የመጀመሪያ ገቢ መንካም ያመጣልናል፣ ለምግብነትም ይረዳናል። ሶስተኛ ና እኛም እንግዲህ በደንብ የሚጠቅ ለቡናዎቹ ደግሞ ጥላ ይሆናል። ለጊዜያዊ እዚህ ጋር የተከልናቸው ጊዜያዊ የጥላ ዛፎች እና ፐርማነንት ፐርማንንት አሉ። እነ ሳሳ እነ ስፓኒያን ተክለናል። እነሱ እስኪደርሱልን እንሰት ለቡናውም ጥላ ይሆናል ለምግብነትም፣ በኋላ ደግሞ ሲወጣ ፋይናንሻሊ እንግዲህ ያግዘናል ብለን በዛ ልክ የሰራ ነው። ይሄ ሙሉ እንግዲህ ሰፈሩ ባህርዛፍ ነው። አረንጓዴ ድርቅ እያሉት ነበር። ያንን አረንጓዴ ድርቅ ወደዚህ ወደ ለምለሙ ወደ ትክክለኛው አረንጓዴ ጥቅም ወደሚሰጠን አረንጓዴነት ለመቀየር በግብርናም ተያይዞ ያለውን የመንግስትን ድጋፍ ነበርን። ግብርናዎች እስፔሻሊ አሁን ከዚህ የቃጫ ቢራ ወረዳ ግብርና ጽፈት ቤት ኃላፊዎችም፣ እንዲሁም በስሩ ያሉ የቡና ላይ የሚሰሩ ባለሙያዎች ፍሮም ዴይ ዋን ጀምሮ እኛ መሬቱን ክሊር አርገን ብቻ ነው የሰጠናቸው። አብረነን እዚህ ግን መሬቱን ጉቶውን አስነቅለን ከሰጠን ጀምሮ ጉድጓድ አቆፋፈር ላይክ ዲዛይን አለው በየሁለት ሜትሩ ይባል ዲፕ ስልሳ ሳንቲም ነው። ኮምፖስት አዘገጃጀት ኤቭሪ ታይም እስካሁንም ድረስ ያው ድጋፋቸው አልተለየንም። አሁንም እየረዱን ነው። ትልቅ ነገር ነው። ትልቅ ድጋፍ ነው። ከነሱ ያገኝ ያም ነው እንካሪጅ እያደረገን እዚህ የደረስነው እየሰራን አብረናል። ወጣቱን ይሄ ቴክኖሎጂ የመቀበል አቅሙንና እንዲህ የመቀየር አካባቢውን እንዲ የመቀየሩን ይሄ ነው ብዬ ከምገልጾ በላይ ነው ነብኝ። ለእኔ ገጠር ላይ ተወልደን እንዲህ አለድንም። እሱ ግን ከተማ ተወልዶ አድገው ከእንደዚህ አይነት ቤተሰብ ወጥቶ ወደ ግብርና መግባቱ እኔ ለዚህ ለማዕከላዊ ኢትዮጵያ ለኢትዮጵያ ራሱ ማስተማሪያ የሚሆን ልጅ ነው ብዬ ነው ማምነው። ስለ ቡና ከኔ በላይ መግለጽ ጀምሯል። ያ ማለት የቴክኖሎጂ የመቀበል አቅሙና ፍላጎቱን የሚገልጽ ነው። ወደ አንድ ተግባር ሲገባ ማን ምን ያሳያል የምለው እያንዳንዱን እየተከታተለ ከኔ በላይ እየሄደ ነው። አሁን በጣም ከዛ ማነሻ ምንድን ነው? እኔ ዛሬ ብቻ ሳይሆን በደረስኩበት ቦታ ሁሉ በጣም ማወራው ይህን ጉዳይ ነው። ይህ ቡናው በጣም ተአምር ነው። በሶስት በሁለት ከሚያዝያ ላይ ተክሎ ይሄን መድረስ ማለት ያው በጣም ደስ የሚል ቡና እድገት ደረጃ ነው አለው በዚህ ሁኔታ በሚቀጥለው እኔ የሌ ጊዜ ራሱ ሄዴ መጋቢት አካባቢ አዋ ያብባል ብዬ ነው። በዚህ ሄደው እነ አሁን እነ ምርታማ ቅርንጫፍ ራሱ ፕሮዳክቲቭ ቅርንጫፍ የሚባለው በሳይንሱ መሰረት እሱንም ማሳደግ ጀምሯል። በውስጡ የነበሩት እነ አዶንጋር ምኑም ናይትሮጂን ፊክስ የሚያደርጉት በጣም ለቡና ለቡና እድገት በጣም የሚረዱ ናቸው። በስሮቹ መሬት ውስጥ አስቀምጠው ሄዳል። ያ መሬቱ ያንን ደግሞ ወደው ነው ቡና ይጠቀማል። ተፈጥሯዊ ዛፎችን ደግሞ እነዚህ ቡናም ፍራፍሬዎችን ፓፓያ፣ አቮካዶ ምናምን እያደረግን ሲሌት የራሳቸው ቅጠልም ሲራገፍም ምንስልም የማዳበሪያ ፋንክሽን ስላላቸው የተፈጥሮ ማዳበሪያ ስለሆኑ አፈሩም በቀላሉ ይመልሱታል። ስለዚህ አሁን ይሄ ኦልሞስት በሶስት አመት ሁለት አመት በአራት አመት በዛ ልክ ወደ አሁኑ የመመለስ እድል ስላለው ባህር ዛፉ ከተነሳ መሬቱ ወደ ልማት ለማስገባት ምንም አይነት የመጀመሪያ ኢምፓክት ረጅም ሆኖ የሚቀመጥበት ነገር የለም። ከአስራ አምስት ሺህ ሄክታር በላይ መሬት የሚተረስ አለ። ከዛው ውስጥ ግማሽ በላይ የሚሆን የባህር ዛፍ ማሳ አለ። እኔ ደግሞ እንግዲህ አሁን ባለው ሁኔታ በሁሉም አካባቢ በሃያ ሁለቱም ቀበሌ ላይ በማሳ ላይ ባህርዛፍ እየተነሳ አርሶ አደሮቹ ከፍተኛ የኢኮኖሚ ጠቀሜታ ባላቸው ሰብሎች እየሸፈነ ነው ያለው። ከነዚህ ሰብሎች መካከል አንዱ ቡና ነው። ሁለተኛው ዝንጅቤል ነው። ሌላኛው የምግብ ዋስትናን በቤተሰብ ደረጃ የሚያረጋግጡ ሰብሎች የስራስር ሰብሎች የሚባሉ እንደና ጉዳሬ፣ እንደና ሀረግ ቦዬ፣ እንደና እንሰት በሰፊው ይመረታል። ሙዝም በአግባቡ በደንብ ይመረታል። የአትክልትና ፍራፍሬ ሰብሎችም እንደና ማንጎ፣ ፓፓያ አፕል በስፋት ይመረታል። ባህር ዛፍ እየተነሳ ያ በዛ እየተተከነዋል በተማር ነው ብቻ አንሰራለን ብለን እዛች ቦታ ብቻ ከምንቀመጥ አካባቢያችን ላይ ያለውን ነገር ዞር ብለን ብናይ እንደዚህ አይነት ቦታ ደግሞ ለመግባት ያው በአንፈራ ከተማ እንደተወለደ ሰው ከተማ እንደሚኖር ሰው እንደዚህ አይነት ቦታዎችን ለመግባት በአንፈራና ደፍረን ብንገባ ቱ ቢሆንስ? ያው ከተማ አንቀመጥም ከጀመር ነው በኋላ ሁሌ ቦታ ይሁኝ ይሁኝ ነው የሚለው። እኛም ውስጣችን እዚህ ነው የሚሆነው እና ያንን ሰርተለት ለራሳችንም ተጨማሪ ገቢም አትሊስት በምግብ ራስን መቻል ትልቅ ነገር ነው። የመጀመሪያ አሁን ለሚያስፈልገን ያ ስለሆነ፣ በምግብ የምግብ ዋስትናችንን እናረጋግጣለን። እንደዚህ ትንሽም ቦታ የናከለም ከዚህም ትልቅ ሆነ ከዚህም ትንሽ ቦታ አብዛኛው ሰው ይኖረዋል። ወደ ገጠር ትንሽ ገባ ካለና እንደዚህ አይነት ቦታ ላይ ገብተን የምግብ ዋስትናችንን ብናረጋግጥ ከተማም የምንሰራው በሙያችን በተማር ነው የምንሰራው። ኦፍ ኮርስ ይረዳናል። ይህንንም እንደ ሳይድ ቢዝነስ ደግሞ ብንሰራው ለኛም የአካባቢውም ሰው ቱቢዮን እስካሁን እኛ ከገባን በኋላ እነሱ ገብተው ይሄን እየሰሩ እኛ እንዴት እዚህ እየኖርን በሚል ቁጭት ብዙ ሰው ነው ወደ እንዚህ አይነት ልማት የገባውና ለሁሉም እንግዲህ በጎ ነገር ነው፣ ጥሩ ነው ብዬ አስባለሁ። ወጣቱ እንግዲህ የተለያዩ ስራዎችን በመስራት የአካባቢውን አርሶ አደር ተጠቃሚ አድርጓል ዴዋን ስንጀምር ከሰማኒያ እስከ መቶ ሰው እዚህ ማሳ ውስጥ ይውል ነበር መጀመሪያ ባህርዛፍ ቆረጠው ሰሞን ቦታውን በጣም ቻሌንጂንግ ስለነበረ በሰው ኃይል ነው ከዚህ ነገሮችን የምናደርጉ የነበረ ሆነ ስሩታይም እየመጣን አሁን ኖርማሊ በቋሚነት እዚህ 115 ሰዎች አሉ በቋሚነት እዚህ ማሳውን የተከታተሉ የሚውሉ ከዛ ደግሞ ስራ ወቅታዊ ስራዎች ደግሞ ሲኖሩ ከአርባ እስከ አምሳ ሰው ኤቭሪ ታይም ስራው በአስፈለገን መጠን እያስገባን እናሰራለን። ያው አብረንም ስላለን እየሰራን እናሰራለን። ኢንጀበይ ኦ ሁጀሪ ብሪታ ኦ አስቴናም ብሪታ ኦ አሳንቻ ከሙን ካለ ቤሰ ችግር የለም። ለኔም ጭንቀት የለም። ምንደው ወንጂ በታራ ነው። ምንደው አሁን እነሱ ስራ እዚህ ከመጡ ወዲህ ጭንቀት የለም። አሁን ጥሩ እንጀራ እየበላን ቤት ልጆችም እ ቤተሰብም ምንም ጭንቀት የለም። እነሱ እዚህ ከገቡ ወዲህ ሰፈር ሰው አካባቢ ሰው ቡና እየተከለው እነሱ ከገቡ ብቻ ነው ሰው አሁን ቡና ሁሉም ሰው ዘንድሮ ሁሉም ጋሮ አድርቷል። ሰው ሁሉም ሰው እነሱ እየመረቃ ነው። ከዛ ለእኛም እንጀራው ወጥቷል። ቤተሰቦችንም ልጆችንም በጣም እያኖርኩ ነኝ። ደግሞ እኔ ብቻ ሳይሆን እዚህ አካባቢ ላይ ያሉት ሰዎች ሁሉ ይህ ስራ እነሱ በማምጣታቸው በጣም ያው እንግዲህ ገቢንም አግኝተዋል። እኔም ራሴ ቤተሰቦችንም ልጆችንም እያኖርኩ ነኝ። ደግሞ በዛም በሁሉ ነገር ደግሞ ይህ ማሳ የአውሬና የሱሰኞች ጫካ ነበረ። እስከዚያ አድርሰዋሉ። እኛም እየተጠቀምን የአካባቢ ወጣቶች ሁሉ አባቶችም አባቶች ራሱ እየተጠቀሙ ነበሩ። ከመጀመሪያ ጀምሬ እየሰራሁኝ ያው አንድ ከብት ገዝቼ አለኝ። ደግሞ ብዙ የቤተሰብ ቀለብም ልጆችንም ቤተሰቦችንም እያኖርኩኝ እስከዛሬ አለው። ደግሞ ዘመኛም እየረዱኝ እስካሁን ደግሞ እየረዱኝ አሉ። በሰራው ስራ ቱቢንስ በጣም ደስተኛ ነኝ። ያው አንቺ ማውን ሰገቢ እንግዲህ አም ቬሪ ሹር ላይክ መንፈስሽን ሰላም እንደሚሰጠውና ደስ የሚል ቦታ ነው። እኔም ስመጣ የመጀመሪያ ለራሴ ውስጣዊ ሰላሜን፣ ደስታዬን አገኛለሁ። በጣም ነው ደስ የሚለኝ እዚህ የነበረውን ቦታ። ሁለተኛ ነገር ደግሞ ያው እንግዲህ እንዳየሹ አሁን ብሉቄው መያዝ ጀምሯል። እንደ አዲስ ገበሬ ይሄ ጥሩ ተስፋ ነው፣ ጥሩ ጅማሬ ደስ የሚያሰኝ ነገር ነው እና ቡናዎቹም ኦልሞስት ሁሉም ጸድቀውልናል እንደምታዩ። ስለዚህ ሁ ሜንጎል አለን ከቡናው ጋር መስራት የምንፈልገው ነገር አለ። ስለዚህ ያንን እግዚአብሔር ቢረዳን ቺቭ እናደርጋለን ብለን የምናስበው የፋርመር ኤክስፖርተር የሚባል ፈቃድ አለ። እሱን አውጥተን የአርሶ አደር ላኪ የሚለውን ያንን ያው ህጉ ስለሚፈቅድልን ባለን ይዞታ መጠን በዛ መሰረት ተንተርሰን ለማዕከላዊ ገበያን ብሎም ደግሞ እግዚአብሔር እርቶን ወደ ውጭ ሜን ጎላችን እሱ ነው። ዳይሬክትሊ ከዚህ ከአሽራ ከከንባታ አንድ ቦታ ላይ የተዘጋጀን ቡና የሚደርቀውን አድርቀን የሚታጠበውን አጥበን በፋርመር ኤክስፖርተር ፍቃድ መንግስት ባመቻቸልን ወደ ውጭ እንልካለን ብለን እንግዲህ ከእግዚአብሔር ጋር ተስፋ አድርገን እየሰራን ያለነው ትልቁ ጎላችን እሱ ነው። እንደዚያ ቻሌንጅ ምንችል የማይመስላቸው ብዙ ሰዎች አሉ። ያንን ደሞ እነሱ የሚሉት እኔ እነሱን ፍርሀት ብቻ ተቀብለን ምን ኖር ከሆነ እንደዚያት ውጤት ላይ እንደዚያ ነፍሬ ላይ መድረስ አንችልም ነበር። ሶ መሞከር ነው ማድረግ ነው። ያው እንግዲህ ሰው ያስባል እግዚአብሔር ይፈጽማል ነው ቃሉ የሚለው። ያንን አስቦ ያዛ ወደ ስራ ከተገባ አምላክም ይረዳናል። የእኛ ኮሚትመንት ነው ያቺን ኮሚትመንት ትንሽ ጊዜ ነች እንግዲህ። አሁን እንደምታየው እኛ ኦልሞስት አብዛኛውን ስራ ጨርሰናል። አሁን ፍሬያችንም መጠበቅ ነው ቻሌንጅ ኦልሞስት ሞስት አብዛኛውን ቻሌንጅ ጨርሰናል። እግዚአብሔር እርቶ ትንሽ ጊዜ ነው፣ እዚህ ቻሌንጅ ውስጥ ጭቃ ውስጥ ገጠር ውስጥ የምትኖሪ ከዛ በኋላ ፍሬውን በተስፋ መጠበቅ ነውና ምንም በእንደዚህ አይነት ነገሮች ወደ ኋላ ሳይመለሱ ሳይቀሩ ይህንን ቻሌንጅ ፌስ ለማድረግ መሞከርና ማድረግ ነው መስራት ነው ይቻላልም ብዬ ነው ማምነው። ባለፈው ሚያዚያ መጨረሻ አካባቢ ነው የተተከለው ቡና ሲተከል እንግዲህ ትናንሽ ችግኝ ነበር። አሁን እንደምታዩ ደርሷል። ከሚያዝያ ወደዚህ አራት ወር አራት ወር ነው። እንሰቶቹም በዛ አካባቢ ነው። እንግዲህ ይሄ የምታዩ ነገር ሁሉ የአምስት ወር ውጤት ነው። ዳር ላይ ስራዎቹን ክሊር ማድረጉን፣ ጉርጓር ቁፋሩ ጉርጓር አክቹዋሊ ትንሽ ቀላል አልነበረ። ወደ አስር ሺህ ጉርጓር ነው የተቆፈረው። ዲፕ ስልሳ ሳንቲም ይገባል። ሳይዙም ጎኑም ስልሳ ሳንቲም ነው። በየሁለት ሜትሩ ስፔሲንግ ነው የተተከለው። ያንን እንግዲህ የግብርና ባለሙያዎቹ በሚሉን ወይ በየ2 ሜትሩ ነው የተተከለው። እያንዳንዱን ደግሞ የተዘጋጀ እዚሁ ሬዲ ያደረግ ነው፣ ኮምፖስት አለ ጉድጓዱ ተቆፍሮ ወደ አንድ ወር ክፍት ሆኖ ለፀሐይ ይጠብቃል። ከዛ ኮምፖስቱ ደግሞ ተሸፍኖ እንደዛው ወደ አንድ ወር ከ15 ቀን ምናምን ተቀምጧል። ኮምፖስቱ ሬዲ ካረግም በኋላ ሰው እነዛን ሂደቶች አልፎ እንግዲህ ከተተከለ በኋላ አሁን አራት አምስት ወር ደርሷል። እግዚአብሔር ይመስገን ጥሩ ውጤት እያየ ነው። ጅምር ላይ ጥሩ ነገር ነው ያለው። እዚህ ጋር እንደምታዩ፣ እዚህ ጋር የተተከሉት ወር የተዘሩት የቡና ምርጥ ዘር ነው እንግዲህ በራሳችን ወጪ ሬዲ ያደረግን ነው። አጠቃላይ አላማችን አሁን ለጊዜው እንደ መጀመሪያ አመት አስር ሺህ ችግኝ ለማፍላት ወስነን ነው ወደዚህ ስራ የገባ ነው። ወደ ስድስት መደብ አለሽ ሺህ እዛ ጋ ወደ አንድ ሺህ እምትሆናለች ቡና አሁን ሬዲ አድርገን እኔን አላማችን አካባቢው ላይ ግብርናዎች ባስተማሩት መሰረት ቡና ሬዲ ላደረጉ አርሶአደሮች በራሳችን ትራንስፖርት በነፃ ዴሊቨር አድርገን ቡና የሚተክሉበትን እና አንድ ላይ ወደ ቡና ስራ ቡናን በክላስተር ለመስራት ባሰብነው ጎል መሰረት ለዛ እንዲሆንም ብለን እንግዲህ ወደዚህ ዝግጅት የገባ ነው። እንደ እግዚአብሔር ፈቃድ ለ2018 ተከላ ለአርሶ አደሮቹ በነጻ ለማከፋፈል እያዘጋጀን ያለ ነው። ችግኝ ነው ይሄ። ለቀጣይ አመት አርሶ አደሩ ከማሳ ላይ ባህርዛፍ እያነሳ ከፍተኛ የኢኮኖሚ ጥቅም ያላቸውና የምግብ ዋስናን በቤተሰብ ደረጃ በሚያረጋግጡ ሰብሎች እንዲሸፍን ከፍተኛ ትምህርት ነው እየተሰጠ ያለው። ለዛም አርሶ አደሩ በብዛት ካልተነቀለበት ወደ ተነቀለበት እናም ጥሩ ምርት ወይም ጥሩ ሰብል የቆመበትን ጉብኝት እያደረግን ነው ያለ ነው። ያ ደግሞ ተሞክሮ እየወሰደ በሌላው አካባቢ በወረዳችን ውስጥ በሌላውም አካባቢ በስፋት በአግባቡ ሁሉ አርሶአደር ተቆራርጦ ወደ ስራ ገብቷል። ሁሉም እነሱ እያዩ ትንሽ ትንሽ አሁን እየነቀሉ ባህርዛፍ እያጠፉ ነበር። አሁን እያጠፋ ነው፣ ሰው ጀምሯል ስራ። እነሱ ከሰሩ እኛም እንሰራለን ብሎ ብዙ ሰው ባህርዛፍን ቀስ ቀስ እያጠፋ ነው። አሁን እነሱ ተምሮ ሁሉም ስራ ጀምረዋል። አሁን ዘንድሮ ጀምረዋል። ብዙ ሰው ብዙ ሰው እንደዚህ እነሱን አይቶ ብዙ ሰው ባህርዛፍን ጠየፍ የሰራ ሰው አለ፣ ባህርዛፉን አጠፍቶ። ስለዚህ ለእኛም ጥሩ ትምህርት እየተማረን ነው በዚህ በ2017 ብቻ አምስት መቶ ሄክታር ከዛ በላይ ባህር ዛፍ ይነቅናናል። በዛ ቦታ ላይ ኢኮኖሚካሊ ጠቀሜታ ባላቸው ኤክስፖርት የሚደረጉ ሰብሎች ቡና፣ በተለይ ዝንጅቢል፣ ወደ ታች ቀበሌያት ዝንጅቢል አምራች በሆኑ ቀበሌያት ላይ ዝንጅቢል በአግባቡ እየተተከለና ቡና እየተተከለ ያለበት ሁኔታ አለ። አርሶ አደሩ ደግሞ ያንን እያየ ሌላው ተሞክሮ ይወሰዳ፣ በጣም እየሰፋ ነው ያለው። አሁን ቅርብ ጊዜ እንደኛ ወረዳ የምግብ ዋስና ችግሮችን የሚፈታ ስራ ሰንደን እየሰራን መሆኑን የሚያሳይ ነገር አለ። የመጨረሻ ጎላችን ቡና ነው። ቡና ላይ በደንብ ፎከስ አድርገን እንሰራለን። አካባቢያችንም ለቡና ምቹ ነው። ኦልሬዲ አለ የከንባታ ቡና ተብሎ የሚታወቅ ቆንጆ ቡና አለ። አልቲቲዩዳችንም ጥሩ ነው። አሁን እዚህ ያለንበት ወደ 2100 የሚጠጋ አልቲቲዩድ ነው። እዚህ ቦታ አሁን ያለንበትና ትንሽ ቡና በእንደዚህ አልቲቲዩድ ያሉ ቡናዎች ጥሩ ናቸው። ስለዚህ እነዚህ ቡናዎች ሬዲ አድርገን ባይዜ ቡናውን እኛ ብቻ አይደለም እየሰራን ያለ ነው። አካባቢ ያለውን አርሶ አደር በደንብ አቅርበናል። በራሳችን ትራንስፖርቴሽን በራሳችን መኪና እያመጣን በክላስተር መልክ አደራጅተን አንድ ላይ ለመስራት ብቻችንን ሰርተን የትም ስለማንደርስ ከአካባቢው ሰዎች ጋር እየሰራን ነው። ያንን የሰራ ነውን ደግሞ ሲደርስልን በስፔሻሊቲ ደረጃ አድርቀን አጥበን የሚታጠበውን አጥበን የሚደርቀውን በናቹራል ዌይ አድርቀን እንግዲህ ለዓለም አቀፍ ገበያ ቀጥታ ከዚህ ከከንባታ ምድር ከአሽራ ቀበሌ ቡና ወደ ዓለም አቀፍ ማርኬት እናስገባልን የሚል ትልቅ ተስፋና ምኞት ነው ያለን። ወጣቱ አርሶ አደር የአያቶቹ መሬት የነበረውንና ባህር ዛፍ ተተክሎበት የነበረውን እርሻ ባህር ዛፉን በማስነሳት በአሁኑ ጊዜ ቡና ተክሏል። ቦሎቄ፣ እንሰትና የተለያዩ ለጥላ የሚሆኑ ዛፎችን ተክሏል። እንዲሁም የአካባቢው ማህበረሰብ ደግሞ ቡና መትከል አለበት ብሎ ችግኝ እያፈላ እየሰጣቸው ነው። ከዚህም በተጨማሪ ቡና ከዚሁ ኤክስፖርት አድርጎ ወደ ውጭ እሴት ጨምሮ ለመስራትም ሀሳብ አለው። እንግዲህ ወጣቱ አትችልም ተብሎ ነበረ። ችሏል፣ ሰርቷል። በአሁኑ ጊዜ ግብርና ምን ያህል አዋጭ እንደሆነም አይቷል ማለት ነው። የዛሬውን የወደ ገጠር ፕሮግራማችንን እንግዲህ በዚህ መልኩ አጠናቀናል። ጫልቱ ጎሎልቻ ነበርኩ። የዛሬ ሳምንት ደግሞ ሌላ ፕሮግራም ይዤ መጣለሁ። ሰላም ሁኑ።